እኔ አንዳንድ ሰዎች ጋር ግን፣ የቱ ጋር ነው፣ የተላለፍ ነው፣ በመድኃኒዓለም ፈጣሪ ሆይ። ሰው አንድ ቀን በእንግድነት እንጀራ የበላበትን ወይም ምግብ የበላበትን ቦታ በጣም ለረጅም ጊዜ በጣም ለረጅም ዘመን ያመሰግናል እና ደግሞ በጣም ለረጅም ጊዜ ያስታውሳል። በድንገት ቢጣሉ እንኳን በእጁ በልቼ በእጁ ወጣጥቼ ብሎ ጸቡን ለማብረድ ይጥራል ወይም ደግሞ ላለመጣላት ወይም ደግሞ ፋይት ውስጥ ላለመግባት ይጥራል። በእጃቸው የበላንባቸውን ቦታዎች ወይም ምግብ የበላንባቸውን ቦታዎች ለመጣላት ድፍረት አናገኝም። ብዙ ጊዜ ሰው እንዴት ለሀገሩ ይህን ያህል ስሜት ይኖረዋል? እንዴት ተወልዶ ያደገበትን የኖረበትን፣ ቤተሰብ ያፈራበትን፣ እናት አባቱን እህት ወንድሞቹን ያገኘበትን፣ በጣም የሚወዳቸው ሰዎችን ያገኘበትን ሀገር እንዴት እንደዚህ ይጠላል? እንዴት እንደዚህ ያቃንላል? እኔ በጣም ታስፈሩኛላችሁ። እናንተ አይነት ሰዎች እግዚአብሔርም፣ እኔ በቃ በቃ በጣም ታሳስቡኛላችሁ። እኔ በጣም ታስጨንቁኝ ታስጨንቁኛላችሁ፣ እንደ እናንተ አይነት ሰዎች። በድንግል ሰ እኔ እናንተ ሰዎች ግን ከኢትዮጵያ ምድር ምንም አልቀመሳችሁ ማለት፣ አፈሯ ካበቀለው ወይም ደግሞ በኢትዮጵያ ሰዎች ከተሰራ ነገር ውስጥ እንዴት ነው የሚባለው፣ ብቻ ከኢትዮጵያ ምድር ምንም የቀመሳችሁት ነገር የለም የሚያቃልለው እንዴር በመድኃኒዓለም የቱ ጋ የተለያየ ነው? እንደዚህ በጣም ርቀታቸው የሰፈ እንዴ! እኛ እኮ በሀገር ቀልድ የለም ሲባል ነው የምናውቅ። ይኸውላችሁ በምትመኙት ሀገር ወይም ደግሞ መሄድ የምትፈልጉት ሀገር ሊኖር ይችላል ወይም በምትመኙት ሀገር ሄዳችሁ መማር፣ ራሳችሁ መቀየር፣ ቤተሰቦቻችሁ መርዳት እነሱ እኛ እርስ በእርሳችን ስንገፋፋ እነሱ ቀድመው ስላደጉ ከነሱ መማር መልካም ነው። ግን እናንተ ተወልዳችሁ ያደጋችሁበትን እራሳችሁን እንዴት ታጣጥላላችሁ? እራሳችሁን እንዴት እንድትጠላላችሁ አንድ አንዳንድ አብረውኝ የሚውሉ የሥራ ባልደረቦች ወይም በሥራ ምክንያት የማገኛቸው ሰዎች ወጉ ደርሷቸው የሆነ በወሬ ወሬ የሆነ ጨዋታ ምናምን ስታነሱ ወጉ ደርሷቸው ምን እንዲኖርሽ ነው የምትፈልጊው፣ ወይም ደግሞ እግዚአብሔር ምን እንዲሰጥሽ ትፈልጊያለሽ ምናምን ብለው ይጠይቁኛልና እኔ ትንሽ አሰብ አድርጌ እግዚአብሔር ምለስልሽ ብሎ ቢጠይቀኝ እንደ ሰሎሞን እውቀትና ጥበብን ትዕግስትና ማስተዋልን ስጠኝና ለሀገሬ ዋጋ ያለኝ አደርገኝ እለዋለሁ ብዬሽ ሳጨርስ አየር ላይ አስተው ማለት ነው እባክሽ አትቀበጭ ለየትኛው ሀገርሽ ነው ደግሞ ይሄ ሀገር ነው ምናምን ይላሉ ሲሪየስ ነኝ የምራችሁን እኮ አይመስለኝም። ለየትኛው ሀገርሽ ነው ማለት ምን ማለት ነው? ማለት ይሄ የኖርንበት ያለን ሀገር ሀገር አይደለም እንዴ? እንዴት ነው እንደዚህ ርቀታችን የሰፈው ማለት፣ ለሀገር ያለን አመለካከት ርቀታችን የሰፈው እንዴት ነው? እኔ እኮ ሀገሬ ለእናንተ ካደረገችላችሁ የተለየ አላደረገችልኝም። አሚን ሲጀመር ምን ታደርግልኝ ነበር? ሲጀመር እናንተ ካደጋችሁበት የተለየ አይደለም እኔ ያደጉት የምንለያየው በአመለካከት ይሆናል እንጂ የምንለያየው በአቀባበል ይሆናል እንጂ የምንለያየው የተሰጠውን ሪስፔክት በማድረግ የምንለያየው የተሰጠውን በመቀበል እና ባለመቀበል መካከል ነው እንጂ የተሰጠውን በማክበር እና በመውደድ ወይም ባለመውደድ መካከል ነው እንጂ። አንዳንድ ሰው ማለት ነው ቁጭ ብሎ እየዋለ ምንም ሳይንቀሳቀስ እየዋለ ኢትዮጵያ ውስጥ የሚነሳ የሚጣል የሚሰራ የሚፈጠር ነገር ያለ አይመስለውም። የሚታይ ነገር ሁሉ ያለ አይመስላችሁም? እንዴ ተጨፍናችሁ ነው እንዴ የምትኖሩት? እናንተ ሰዎች ጭራሽ መረግረጊያቸው ሁላ ደሞ ከዚህ ሀገር ነው ደሞ ከዚህ ሀገር ደግሞ ይውላችሁ። አንድ ነገር ልንገራችሁ። እናንተ እንደ መንግስተ ሰማያት የምትናፍቋት አሜሪካ፣ እንደ መንግስተ ሰማያት የምታዩት አሜሪካ ከስንት ጦርነት በኋላ እንደዚህ እንደሆነች ታውቃላችሁ? ከስንት ጦርነት በኋላ፣ ከስንት የዘር ግጭት በኋላ የተወሰኑ ሰዎችን እንዳሳደጓት ታውቃላችሁ? እስኪ ታሪካም እስኪ ጠይቁ። ዝም ብላችሁ አትተቹ፣ የራሳችሁ ነገር ጠይቁ። እስኪ አንዱ የትኛይቱ ሀገር በየትኛው ዘመን ምን እንደነበረች። አይሽ፣ እኔ የሚሰማኝ ስሜት ቢሰማችሁ። እንማምላክ ስለ ሀገር። አይሽ፣ እኔ የሚታየኝ ነገር። አይምን እግዚአብሔር ጥበብ ቢሰጠን እግዚአብሔር እውቀትና ማስተዋል ቢሰጠን እግዚአብሔር ሰላም ቢሰጠን እኛም ማድረግ ያለብንን አድርገን ሰላም መሆን ብንችል፣ ጸባያችን መግራት ብንችል እውነቴን ነው። እኔ የሚሰማኝ ስሜት ቢሰማችሁ እንዴት ውብ የሆነች ሀገርና እንዴት የሚገርም ሕዝብ እንዳለ ነው እንዴት ውብ የሆነ ሕዝብ እንዳለ ነው ብታዩ። እውነቴ ነው በጣም ምኞቴ ነው። በተወሰኑ ክፎች እና በተወሰኑ ጨለምተኛ ሰዎች የጨለመች፣ የደበዘዘች በጣም ግሩም የሆነች ሀገር እንዳለች ነው ብታዩ። በጭፍን ጥላቻ እና በፖለቲካ የተረገጠች፣ የታፈነች እንዴት ምትገርም ውብ የሆነች ሀገር እንዳለች ነው ብታዩ። እምናምኑ አምላክ ማስተዋልን ቢሰጠን እውቀትን ቢሰጠንና እውነት የምር መስራት ብንችል የምር እርስ በእርሳችን መዋደድ ብንችል። አሁን እኔ ከአንዳንዶች ጋር ማለት ነው ስለ ሀገር ያለን አመለካከት ስለ ሀገር ያለን ፍቅር ማለት ነው ኮምፕሊትሊ እየተለያየ እንዴ። ቆይና እናንተ እንዴት አድርጋችሁ ነው እንደዚህ የሆነችሁት? ሰው የሰው ሀገር ሄዶ የሚማረው የተማረውን ጥበብ አምጥቶ አገር ላይ አፕላይ ለማድረግ ነው አመቶ ሀገሩን ለማሳደግ ነው። አመቶ ሀገሩ ላይ ዋጋ ያለው ለመሆን ነው። ገብቷችኋል? ያንን ሀገር ላይ ሄዳችሁ ያችን ሀገር እኮ ልታሳድጓታችሁ ነው። ችግር የሌለባት ሀገር ላይ ሄዳችሁ እኮ ከመኖር ውጭ ወይም እነሱ ደጋፊ ከመሆን ውጭ የምታመጡት ምንም እኳ አዲስ ነገር የለውም። ዶክተር የበዛበት ቦታ ላይ ሄዳችሁ ዶክተር ምትሆኑ ምን ዋጋ ነው? የእናንተን የእናንተ ሙያ የምትፈልግ እናታለችን መንገድ ላይ የምትሞትን የእናንተን ሙያ የምትፈልግ እህት አለችን። በጭንቅ ውስጥ ያለች አይ ነው ችግሮች እንዳሉ። ችግር የሌለበት ቦታ ሊሄዳችሁ ከምንም አዲስ ነገር መፍጠራችሁ ይዞ ብታሙ ባታሙ፣ እኔ ችግር ሳይነካኝ አይነው መኖር የምፈልገው። አዜዊሽ ራስህ የራስህ ማንነት እራሱ ችግር ይሆን ባህል ያሜሽ ከውጭ ወደዚህ መታችሁ ለመስራት ወይም ደግሞ እዚህም ሆናችሁ የታክስ ጉዳይ የፖለቲካ ጉዳይ ገቢዎች የንግድ ፈቃድ ምናምን በጣም አዛ ሊያረጋችሁ ይችላል አዎ ይህን ችግር መፍታት የምችሉት እናንተ ናችሁ ሙስና ምናምን ሙስና እንዳይበላ ቴክኖሎጂን ይዛችሁ መምጣት የምችሉት እናንተ ናችሁ መስራት የምችሉት እናንተ ናችሁ እናንተን ነው እኮ ሀገሪቱ እየጠበቀች ያለችኋ አይደል ማንን ነው እየተባለች አለ እናንተ ኮናችሁችን ሀገር። ይሄኛው ጄኔሬሽን መቀየር የሚችለው ህልማችሁ፣ ሀገራችሁ ላይ መስራት ወይም ደግሞ ሀገራችሁን መቀየር ከሆነ አያቅታችሁ። እውነቴን ነው። ያስቸግራችሁ ይሆናል፣ አዎ። ተራክታ መተባበር ከቻለን አያቅታን። ነው ማውራከው መፋቀር መዋደድ ከቻለን ህዝቡ አያቅታ፣ ጊዜ ቢወስድ እንጂ ሲስተሙን ማስተካከል አያቅታችሁ። የተማራችሁ ሰዎች ከኔ የተሻለ ሀገራቸውን የሚወዱ ለሀገራቸው ሕይወታቸውን መስዋዕት ያደረጉ ደም አጥንታቸውን የገባሉ ሰዎች አሉ፣ በጣም ብዙ ዋጋ የከፈሉ። ግን እኛ ንፉጎች፣ ቴንኪው እናመሰግናለን፣ ሀገራችን ስለጠበቃችሁልን፣ ሀገራችን ለዚህ ስላበቃችሁልን፣ ሀገራችን ሳትፈርስ ስላስረከባችሁን እናመሰግናለን። ያላልናቸው ብዙ ሰዎች እንዳሉ አይና በተለያየ ዘርፍ እድሜያቸውን የገበሩ ዋጋ የከፈሉ ያኔ ገና ብዙ ክፍያ ባልነበረበት ጊዜ ወይም ሀገር በክፍያ በማትታመንበት ጊዜ ብዙ ዋጋ የከፈሉ ሰዎች እንዳሉ አውቃለሁ። እማ አምላክን ይቅርታ አድርጉልኝ። እኔ ግን በቃ ሀገሬን ሳስባትን ባየ ነው የሚመጣው ለምን እንደዚህ እንደምንፈራ ከረክሳስሁ እንባዬ ነው የሚመጣው። እውነቴ ነው። በጣም አዝናለሁ። ሁሉ ነገር ተሰጥቶን ባዶ የሆን ህዝቦች፣ ሁሉ ነገር ሞልቶን፣ ጸጋው ሞልቶን፣ ተፈጥሮ ሞልቶን፣ ህዝቡ ኑሮን በቂ ወጣት ኑሮን ብዙ ነገር መፍጠር ምንችል ሆነ ግን ምን ምን ጨለማ መጋረጃ እንደተጋረደብን አላውቅም። መንቀሳቀስ ያልቻለ በቃ ስታክ ያደረግን ህዝቦች ወይ ከእምነታችን አልሆን ወይም እንደ ዓለም ከዓለሙ ሆነን አልበለጸግ፣ እንደዚሁ ያለ መዝሙር እውነቴን በጣም አዝናለሁ። ማምላክ ቢያንስ ቢያንስ ምንም ላደርግላት እንኳን ባልችል፣ ምንም ማድረግ እንኳን ባልችል፣ ሀገርን ግን መጥላት አልችልም፣ አለመውደድ ግን አልችል። እሺ እና ጓደኞቼ ይጠይቁኛል፣ አንቺስ እንደዚህ አይነት እድል ቢያጋጥምሽ ትቀሪያለሽ ምናምን። ሻርቴ ይሄ ነው እንዴት ነው ሽማረው? ግን ደግሞ እንደ አብዛኞቻችን ከአውሮፓ ምረት እየጠበኩ አይደለም ያለሁት፣ ሻንጣዬን ጠቅልዬ እሷን እየጠበኩ አይደለም ያለሁት። እኔ ከነሱ ምረትን ከምጠብቅ ከእግዚአብሔር ብጠይቅ ይቀለኛል። ማንም ሰው አዲስ ነገር መማር ይፈልጋል አይደለም? አንዲት ሀገር ሂዶ መማር ይቅርና ማለት ነው እግዚአብሔር የፈጠረውን ዓለም ሙሉ ዞሮ ማየት ምን ወቴ ነው እስከ አንታርክቲካ ድረስ ባዩ ደስ ይለኛል። ግን መዳረሻ ሀገር ያልተሽ፣ ግን እግዚአብሔር የሰጠኝን ሀገር እግዚአብሔር በስጦታ የሰጠኝ ሀገር ላይ ዋጋ ያለኝ ነው ማለት ነው የምፈልገው ሲጀምር ማለት ነው። እንኳን እኔ ንግስተ ሳባ እንኳን ጥበብን ለመማር ሀገር አቆራጣ፣ ያኔ እንደ ዛሬ ፈጣን ትራንስፖርት ባልነበረበት ጊዜ ሀገር አቆራጣ ሰሆኑ ካሄዳለች እኛ እርስ በርሳችን ስንገፋፋ እነሱ ራሳቸውን ያሳደጉ ህዝቦች ላይ እውቀትን መቅሰም መጥፎ አይደለም። ቤተሰባችሁን ለመርዳት ፈልጋችሁ ወይም ከዛ መኖር ፈልጋችሁ ወይም ቴሌቪዥኖች ትኖራላችሁ፣ ምንም ኮምፕሌን የለኝም። እኔ ለማለት የፈለግኩት የተወለዳችሁበትን ሀገር እንዴት ትጠላላችሁ? እንዴት መጥፎ ነገር ትናገራላችሁ? ስለዛ ስለ ሀገር ፍቅርና ስለ ሀገር ሲነሳ ሀገራችን በሰማይ ነው እምትሉ ሰዎች የምራችሁ ነው እንዴ? ለምንድነው ወደ ሀገራችሁ ማትሄዱት እንዴ? ለምንድን ነው ጓዛችሁን ጠቅላችሁ ማትሄዱት? እዚህ ምን ትሰራላችሁ? እንዴ እንደዚህ ስትሏቸው ደግሞ እግዚአብሔር አምላክ ለጊዜያዊ መኖሪያ ወይም ለጊዜያዊ መቆያ የሰጠነች ምድር ይላሉ። ሰው እግዚአብሔር የሰጠውን ስጦታ እንዴት እንደዚህ ያናምቃል? እኛ ሰው የሰጠንን የማይረባ የሚያልቅ የሚጠፋ ቃልኳን እንዴት በክብር እንደምንይዘው እናቃለን። እግዚአብሔር የሰጠንን ሀገር እንዴት ነው እንደዚህ የምናቃልለው? በመድኃኔዓለም እግዚአብሔር የሰጠንን ቤተሰብ እናቃልላለን። እግዚአብሔር የሰጠንን ቲዳር እናቃልላለን። እግዚአብሔር የሰጠንን እህት ወንድሞች እናቃልላለን። በስነ ስርዓት አንይዛቸው፣ አንወዳቸውም። አመናጨቅ ነው። እግዚአብሔር የሰጠንን እህት ወንድሞች ትንሾች፣ እግዚአብሔር የሰጠንን ጓደኞች እናጣጥላለን፣ እናቃልላለን። እግዚአብሔር የሰጠንን ልጆች እንከራለን። ጭራሽኛ የሰራናቸው ሁሉ ይመስለናል። ለነገሩኛ እኛ እራሳችንን የሰራን ይመስላል ይመስለናል አንዳንድ ጊዜ ሁሉም ነገር በእኛ ትእዛዝ ምናምን የሚንቀሳቀስ ይመስለናል። እንዴት ነው ሚዛናዊ መሆን የሆነ ያቃተን አሁን? ነው ሀገራችን በሰማይ ነው የሚለውን የመጽሐፍ ቅዱስ ቃል እየተቃወሙ አይደለም፣ የመጽሐፍ ቅዱስ ቃል እኔም የምኖርበት ሕይወቴ ግን እስኪ አንድ ጥያቄ ጠይቃችሁ ሬዲዮ የኖራችሁት ነው ሀገራችሁ በሰማይ ሆኖ ያላችሁ ለወንድማችሁ እየተዋችሁ እርስ በርሳችሁ እየተዋደዳችሁ ነው፣ እየተሰጣችሁ እያከበራችሁ ነው። ሀገራችሁ በሰማይ ነው አይደል? ሊቀ መዘምራን ቴዎድሮስ፣ ሊቀ መዘምራን ይልማ ስለ ኢትዮጵያ ሀገራችን የዘመሩት የእነሱ በሰማይ ሀገር የላቸውም ማለት ነው። አባቶቻችን ቅዱሳን፣ ጻድቃን ስለ ሀገራችን ኢትዮጵያ ሀገራችንን መጠበቅ እንጠብቅልን፣ ህዝቦቿን ጠብቅ፣ ዳር ድንብሯን ጠብቅ እያሉ የሚጸልዩት ህዝቦቿን ሰላም አድርግልን እያሉ የሚጸልዩት እነሱ ሀገራቸው በሰማይ እንደሆነ አያውቁም። በየጊዜው የሚነሱ የሀገር ልጆች ስለ ሀገር ስለ ህዝብ ስለ ኢትዮጵያ ብለው ዋጋ የከፈሉት ደም አጥንታቸውን የገበሩት ራሳቸውን መስዋዕት ያደረጉት፣ አረ ባካችሁ ሀገራቸው በሰማይ እንደሆነ እኮ አያውቁም አይደል? ለመሆኑ ኢየሱስ ክርስቶስ የተወለደባት እስራኤል ራሱ የምናምነው አምላካችን የተወለደባት እስራኤል ራሱ ስለ ሀገር ስለ ህዝብ ሲሉ ዋጋ የከፈሉት ስንት መስዋዕትነት የከፈሉት ታዋቃችሁ። እነሱም ሀገራቸው በሰማይ እንደሆነ አልተነገራቸውም አይደል? ወገኛ ናችሁ ማርያምን ወገኛ በቃ ወዳሚ ያለ ደግሞ እኮ እንደዚህ የሚለውን ሰው ቀረብ ብላችሁ ስታዩት ማለት ነው እንኳን ጦርነት መጥቶ እንኳን ችግርና ስደት መጥቶበት ይቅርና ከራሱ ቤተሰብ ከራሱ እህት ወንድም ጋር እንኳን ተስማምቶ መኖር አይችል ደካማ ነው የራሱን ወንድም እንኳን መታገስ አይችል አይ ከኔ እቅር ለአንተ ውሰደው ማለት አይችል ሀገራችሁ በሰማይ ነው አይደል ቢያንስ ቢያንስ ስለ ሀገራችሁ መልካም ማውራት ቢያቅታችሁ ዝም መ ስለ ሀገራችሁ ደህና ነገር ባይኖራችሁ ዝም ማለት ግን ይቻላል። ይኸውላችሁ ሀገር ማለት እኮ ጋራና ሸንተረር አፈርና ተራራው ወይም ሸለቆ ብቻ አይደለም። እኔ ሀገርን እንዴት እንደምትተረጉሙት አላውቅም፣ ማለት የሀገር ማለት ለናንተ ምን እንደሆነ አላውቅም። ግን ሀገር ማለት ምን ማለት እንደሆነ ታውቃላችሁ? ሀገር ማለት በጣም የምትወዷቸው ተንከባክበው ያሳደጓችሁ አያቶቻችሁ ናቸው። ሀገር ማለት እናንተ ልትጠኖር የምትፈልጓቸው የምትኖርላቸው እናትና አባቶቻችሁ ናቸው። ሀገር ማለት በጣም የምትወዳት ታናሽ እህት ወይም ደግሞ እናንተን ተንከባክበው ያሳደጓችሁ ታላላቆቻችሁ ናቸው። ሀገር ማለት የምትኖርላት ልትሞትላት ሁሉ የምትፈልገው ፍቅረኛ ናት። ሀገር ማለት ስለ እሱ መኖር የምትፈልግለት ባልሽ ወይም ደግሞ ፍቅረኛሽ ነው። ሀገር ማለት ስታዩአቸው የምትሳሱላቸው ልጆቻችሁ፣ ስታዩአቸው የምትሳሱላቸው የእህቶቻችሁ ልጆች ወይም የወንድሞቻችሁ ልጆች ናቸው። ሀገር ማለት እናተ ሳትኖር ኖር ጦታ ቀርታ ያሳደገች ጎረቤት ናት። ሀገር ማለት እናተ ሳትኖር ኖር ምግብ ሰርታ ኃላፊነት ወስዳ ጠብቃ የቆየችው ጎረቤት ናት። ሀገር ማለት ምንም ሳይኖራቸው አዝለው ያሳደጉን ሰራተኞቻችን ናቸው። ሀገር ማለት ምንም ሳይኖራት እንጨት ተሸክማ፣ ቲማቲም በጀርባዋ ተሸክማ፣ ትኩስ ዱቄት በጀርባዋ ተሸክማ ሰርታ ያሳደገችህ ያችህ ደሃ እናትህ ናት። ሀገር ማለት እኮ እነሱ ናቸው። ሀገር ማለት እኮ ጋራና ሸንተረሩ፣ ሸለቆው፣ ወይም አፈሩና ዛፉ ብቻ አደለም። ስለኛ የኖሩ ሰዎች ናቸው። ሀገር ማለት ስለኛ ሲሉ ዋጋ የከፈሉልን ሰዎች ናቸው። ሀገር ማለት አይደኑ ሀገርን እንዴት እንደምታደርጉት ለእኔ ሀገር ማለት ያለ ነው። ለእኔ ሀገር ማለት የምንገበገብላቸው ታናናሾች ናቸው። ለእኔ ሀገር ማለት እምወዳት ልኖርላት የምፈልጋት እናቴ ናት። ለእኔ ሀገር ማለት እነሱ ናቸው። ለእኔ ሀገር ማለት እነዛ በጣም የምወዳቸው ሰዎች ናቸው። አንዳንድ ሰዎች በስድብ እንደምታጣድፉኝ ይገምታሉ። ግድ የለኝም። በርቱ። አብራችሁን ስለነበራችሁ በጣም ነው የማመሰግነው። አዲስ ከሆናችሁ ሰብስክራይብ አድርጉ። በሌላ ቪዲዮ እንገናኛለን። ሰላም ቆዩ።